ደግሞ ደግሞ ታውታው፣ ሰላም ሰላም ሰላም፣ የቲክቶክ ነዋሪዎች፣ በቤቶች በቤታችሁ በረሮ፣ ሸረሪት፣ ቅማል፣ ቋን ቅጫም የሚገኝ ከሆነ ጥሩ ማጥፊያ አለ። ድብና አድርጎ የሚያጠፋ ክስም ያደርጋል። ተመልሶ ዳግም አይመጣም። የምትፈልጉ ካላችሁ አጥፊው በረሮ ወደ ወሪያችን ከመሄድ በፊት ኦኬ ውድ የቲክቶክ ነዋሪዎች አሁን የማስተዋውቅላችሁ እኔ ቤታየው በቲክቶክ የምገኘው ክስም የሚለውን መድኃኒት ነው፣ የማስተዋውቅላችሁ ክስም የሚለው መድኃኒት በቤታችሁ በረሮ፣ ሸረሪት፣ ቅማል፣ ቋዋን፣ ቅጫም የሚገኝ ከሆነ ክስምን ተጠቀሙ። በጣም ዋጋው ተመጣጣኝ ነው። ክስም አድርጎ አይደለም በረሮና ሸረሪት ክፉን ባልካላችሁ ክስም አድርጎ የሚያጠፋ መድኃኒት እኔ ጋር ይገኛል። ውድ ተመልካቾቻችን፣ ተከታቻችን የምትፈልጉ ካላችሁ በውስጥ በ905646 ስድስቱ ላችሁም ደውላችሁ አሳውቁም። በረሮናል ምናምን እናጠፋ ዝግጁ ነን። ይሄ ማህበረሰብ መሶብ ውስጥ ምጣድ ውስጥ የማይጠፋ በረሮ ካላችሁ ድብና አድርጎ ያጠፋላችኋል። ክስም። አመሰግናለሁ ፍቅሮቼ፣ ውዶቼ፣ ማሮቼ ብላለች ሐቢባ ፍቅሮቼ፣ ማሮቼ፣ ውዶቼ እናንተ ስላላችሁልኝ ነው እንጂ እኮ ከዚህ ማህበረሰብ እኮ አጥንቴን ድቅቅ አድርገው ያስቀምጡኝ ነበረ። አጥንቴ ድቅቅ ነበረም። ምንድን አጥንቴ ደቅ ነበር እኮ ከዚህ ማህበረሰብ ጋር ክትክት ብዬ ነበር የምሞተው። እድሜ ለእናንተ እናንተን ዘራልኝ እናንተንም እንዳይመርዟችሁ ልመርቃችሁ፣ የእኔ ወዳጆች፣ የኔን አክባሪዎች፣ የኔን አፍቃሪዎች መድኃኒዓለም አባቴ ወይ በጥንቆላን፣ በድግምትን፣ በመጠትም፣ በሰላቢን፣ በቡዳን፣ በምንም አድርገው ሀሳባቸው እንዳያስቀይሩ፣ አንተ አምላኪ ወይ በየእምነታቸው በየሃይማኖታቸው ጠንክረው ጸልየው ልባቸው እንዳይለውጣቸው አድርጋቸው። አራት ነጥብ አራት ነጥብ። ከባድ ነው ዘንድሮ፣ ጋይስ ኑሮ ከባድ ነው፣ ከዚህ ማህበረሰብ ጋር። አሜን በሉ እንጂ ከባድ ነው። ኦኬ ማስገባችሁ፣ ሰው በተራ በተራ ነው የማስገባው። ለምን ይበዛል። ከተመቻቸው ትነግሩኛላችሁ። በፊት በፊት አይ ቆይ ትንሽ ከእናንተ ጋር ልጫወት፣ ከዛ ጌም እጫወታለሁ። ምነው አራበኛ አልጠማኝ? ይሄን ያክል ምን ነው ወዳጆቼ? ምነው ፍቅሮቼ? ምነው ምነው ምነው? ራበኝ አላልኩኝ? ቱሃን ቤቴ በዛ ቅማል ወረረኝ አላልኩኝ? ማጥፊያ ገዛለሁ አላልኩኝ? እኔ ቆይ መጀመሪያ ከእናንተ ጋር አሞኛል፣ ብርድ ብርድ ይላል፣ ዝናብ እየዘነበ ነው። ምናምን ከእናንተ ጋር ፍቅሬን ላውጣና ወደ ጨዋታ እንሄዳለን ማሮች ወደ ጨዋታ ወደ ቀልድ እንሄዳለን። ወደ ጌሙም እንሄዳለን። ምን አባቱ ምን ይለናል? እኛ እድሜ ጤና ነን እንጂ ምን ይለናል? ፈጣሪ ወይ ምንም አይለን። ስለፈልፍ ተዘርግፎ ነበር ወይ ዘንድሮ። ኧረ ተውኝ፣ እንዳው ካፈርኩ አይመልሰኝ። ይኸው እናንተው ማለት ነው። ነገረኛ ነው የምትሉኝ? እኔ ነገረኛ አይደለሁም። ጋይ እኔ ምክርሽ ልስጣት፣ ሁሌ እኔ እግዚአብሔር እየሰደብኩ ንገርሽ ዛሬ እስኪ ዛሬ እስኪ እናትሽ ጥላሽ በሄደችው ስምን ጥራሽ፣ ወይዘሮ ሊያ ትልቅ ሰውነሽ። እኛ ያኔ ልጆች እያለን አንቺ በሶ ጀላት እየመጠጥሽ ከሰፈር ለሰፈር ስታው ደለዴ ነበርሽ፣ እግርሽ ጉጉባ ሲጠጣ የነበረ ልጅ አሁን መካሪ አዛውንት መሆን ሲገባሽ፣ ዛሬ ቁጭ ብለሽ የሆነች ልጅ አለች፣ በቃ ዝም ብላ በቃ ብድግ ብላ ዝም ብላ ዛሬ አምላክን መሳደብ አለብኝ፣ አልተመቸኝም ከፍቶኛል ብለ አምላኳ የምትሳደብ አይ ደግሞ፣ ዛሬ ደግሞ አስጠልቶኛል፣ እናቴ ትረገጠ፣ እናቷ ምረግጥ፣ አይ ማህበረሰቤ መሰደብ አለበትኝ፣ ሆዴ ርቦታል የምትለው ቤት ቁጭ ብለሽ ኮመንት ረቅቅ እያለሽ ከምታሽካኪ ብቃት ካለሽ ቀጥ ለጥ ብለሽ ግጠም። እኔ የምሰድበውን መጠኛ አውቃለሁኝ፣ የሚሄድበት ነው። ቤት ታፏ ሲያስጠላ አፏ ሲዘጋት ያለሽ የት ነው ዛሬ የተገኘሽው? እናትሽም በእንትኗ ገብቼ በቂጦ አውጥቼ ብሎን የምትፈታ ነው የሚመስለው የመኪና ብሎን የምትፈታ ነው የሚመስለው። ቂጦ ውስጥ ገብቼ ብሎን ፈትቼ አውጥቼ ዳንቴል ከትቼ እንዲ ብዬ የምትባል የምትሳደበ ጋር ቁጭ ብለሽ ከኮመንት ስታሽ ቃብጪ ነበረ። አቅም ስለሌለሽ እኔ ሁሉ የምሰደብበት ቦታ ሁሉ አጠፊም ብቃካለሽ ግጣ። ሲቀጥል ደግሞ እንደ ምክር የምነግርሽ ነገር በረሮ ማለት ምንም አይደለም ግን መሶብ ውስጥ ይገኛል በረሮ። እኔ ያቺ ሲሲ የምትባለው ወድ አይደለም ሲሲ የምትባለው ልጅ እግዚአብሔር እኔ ድጋሚ ቅርታ፣ ሲስዬ ማሬ ዛሬ ምን ሜካፕ ስላልተቀባው ልታስታውሽኝ ትችላለሽ። ይቅርታ፣ ይቅርታ፣ ይቅርታ፣ ይቅርታ፣ ሲስዬ ኔ ፍቅር፣ ይቅርታ። እኔ እናት ቤቱ ንጹህ አይደለም ምን ብላ ስትሳደብ፣ እንዴት ሆኑ፣ እንዴት ሆኑ። እኔም ከፊት ለፊት ስዕል ምናምን ግድግዳ ይቼ ንጹህ ነው ብዬ ተከራክሬሽ አንቺን ለፍርድ ሁሉ ላቆምሽ ምንም አልቀረኝም ነበር የቲክቶክ ፍርድ ቤት እቴቴ ጋር አሁን ቁርቧል፣ እንጂ እቴቴ ጋር እና ይቅርታ አድርጊልኝ። በረሮ አንቺ ሰው ያበሳጨሽ ሰው ያናደርሽ ምናምን መስሎሽ ይኸው በረሮ መጣ። ነው አይደለም? ተናደሻል። ቤት ጥረጊ ማርያምን ጥረጊ፣ ቤታ ጽጂ፣ ጥረጊ። መሶብ ውስጥ ይገባል። መሶብ ደግሞ በረሮ፣ እግዚአብሔር ምስክሬ ነው። መሶብ ውስጥ ኢትዮጵያ ውስጥ መሶብ ስላለ መሶብ ውስጥ ምንድን ይሄ እንጨት እንጨት ውስጥ አለ። ሰሃን ሰሃን ታስቀምጫለች፣ እንግዳ ይመጣል፣ በረሮ፣ የበረሮ ካካ ዓለምን ብዙ ችግር አለ። አጸዳጅ ምናምን ማርያምን ትጸጃለሽ። ከፈለግሽ እኔ ምርጥ ማላት ንልክልሻለሁ። ሰሞኑን የዩቲዩብ ብር ጠሯል፣ ቲክቶክ ላይ አፍሽን ብትከፍች፣ ጉሮሮትን ሊዘጋ ይችላል። ለማንኛው ለማንኛውም ማን ነው የምጽፉብኝ? ራቼ እስኪ ራቼን ላስገባው። ጌታ ወይ አባቴ ወይ ድረስ ራቼ ብለው ምን ብሎ ነው? እስኪ ቆይሽ ራቼን ላስገባው። ወይ አባቴ ወይ። እሺ ያው ከፍቼዋለሁ ራቼን ሽ ይሄኔ፣ ልጁ እኮ አልጠራኝም። ይሄኔ እኮ ልጁ ራቼ እኮ ጭራሽ እኔን አልጠራኝም እኮ ጭራሽ እኔን አልጠራኝም። እስኪ ንገሩኝ፣ ራቼ ምናምን የሚሉትን ራቼ አሞራው ዜድ ለሶስት ሊገጥሙኝ ለምደዋላ ለምዳቸዋላ ጥሟቸዋላ። ለሶስት ልትገጥሙ ተደራይታችሁ ተማክራችሁ ተሾካሾካችሁ። ቤታ ሁለቱ በጣም እንትናሉብኝ። እኔና ን ኃይለኛ እውነት ራቼ እኖ ነ አሞራው ኃይለኛ ስሞካለው። ዜድን አላቅም ዜድን ተዋት። አሞራው ኃይለኛ ስሞካለው

ስሙኝ፣ ቅጣታችሁ ምንድን? ማን ነው የሚልከው? ቆይ፣ ቅጣታችን ራቸው። አንዴ አንዴ፣ ቅጣታችን ከሰላሳ ሺህ በላይ ሻወር ነው። እኔ ሻወር ማሪ፣ እንትኖች ትልልቅ ስለሆኑ ውሃ ሲነካቸው ሻወር ካልገባሽ፣ ወይ በጊፍት ትሰጪያለሽ፣ ችግር የለውም። ወይ አንበሳ አይልም ውሃ ደረቴን ሲነካ ዱብ ዱብ ይላሉ። ማሪ፣ አይሆንም። ኦኬ፣ እንደዚያ ይሁና። በጊፍት ለአሞራ ትሰጪዋለሽ። ደግሞ በጊፍት ከፈለግሽ ሻወር ታስገቢያለሽ ሰው

ምንድነው? እነሱን እያቸው የምትይው፣ አእምሮ አለው?

ግፍት ያመን ግላብ ያለው ወይቻ ያሳሳች ግላብ ያለው ሰው ግላብ ልቀቁ፣ እስኪ እንሞክር፣ አንድ እድላችንን። ግላብ ያለው ሰው ግላብ ፕሊስ። መጨረሻ እንትን ስናይፕ እንዳያረጉ እንጂ የሚደርስብን አይመስለኝም። ግን ስናይፕ እንዳያረጉ ወይ ፕሊስ ወይ ስናይፕ እንዳያረጉ ኧረ፣ ቅድም ምናምን ያለው አንተ ደግሞ አሾፍክብን ማለት ነው። አሞራው አሾፍክብን ማለት ነው። እእንደሱ ማመን እኮ ነው እንደውን የመጫወት እንኳን ሞራል የሌለኝ ሴትዮ እድሜ ለአንተ እድሜ ለአንተ የታዩ አታለቃ ሽፕሪእ አንድ ዜሮ ነው